በአሁኑ ሰዓት እንደዚህ አይነት ሰው የለም ብዬ ስላስደስት ስል በቃ አታልቅሽ፣ አይዞሽ። እንኳን ደስ አላችሁ። አይዞሽ፣ አይዞሽ

እና እንኳን ደስ ያለሽ አንቺ። አልነገርኳትም፣ ለዛ በቃ ደገለች እምታወራውን ጠፍቶባት። እንግዲህ ውድ ቤተሰቦቻችን፣ ለእናንተም አልነገርኳችሁም እስካሁን ድረስ ያልነገርኳችሁ እሷንም ቤቱንም ሰርፕራይዝ አንድ ላይ ልበል ብዬ ነው። ሀዊ ትባላለች። እንግዲህ ተዋውቋት። አዲሷ ባለቤት ወይም ሚስቴ የምትሆነ እሷ የልጆች እናት ናት። እንደነገርኳችሁ በዚህ አይነት ታሪክ የተገናኘ ነው። እንደውም ልክ እንደ ወይ ቤትና መኪና እንደሚገዛዛ ሰው ውልና ማስረጃ ሄደን ውላ እንፈራርም ነው ያለችኝ። ከአንተ ምንም ነገር እንደማልፈልግ ስትለኝ በቃ ደስ ያለች፣ እውነትም ለኔ እንዳሰበች። በአሁኑ ሰዓት እንደዚህ የሚል ሰው የለም። እንፈራርም፣ በአስር ጣት ይፈርባለሁ ምናምን ነገር ስላለችኝ ለሰርፕራይዝ ላደርጋት ብዬ ነው። እንኳን ደስ ያለሽ አንቺም። ሰይድ ቆረጠ ቆረጠ ወንድ ልጅ ቆረጠ ቡቃ ለሙት ወንድ ልጅ ቆረጠ። በቃ አገባ ወንድ ልጅ ቆረጠ ማለት ነው እንዴ። የሆነች ረዘም ከሱ በቁመት በለጠ፣ ወይስ እግሯ ላይ ምን ለብሳ ይሆን ምናልባትም ደግሞ ምን ለብሳ እንደሆነ አይታወቅም። ብቻ ረዘም ብላ፣ ጠር ቀጠን ብላ፣ ወፈር ያለች እንግዲህ ይዞልን መጧል፣ ይዞልን መጧል ማለት ነው። ሰኢድ እንግዲህ አዲሷ አዲሷ ሚስቱ ሀዊ ትባላለች። ሀዊ ነው ያላት መሰለኝ፣ እንግዲህ እርግጠኛ አይደለውም። ሀዊ ትባላለች። እንዲሁም ደግሞ እንግዲህ ያው አንተ አግባኝ እንጂ እኔ ምንም አልፈልግም ስትለው፣ አይ እንደዚህ ማካልሽ፣ እንዲያውም እኔ ልህ ይይዘኛል ብሎ እንግዲህ እንዲያውም እኔ እልህ አለብኝ። እንዲህ ከሆነ በአስር ጣቴ ፈርም ያገባለሁ ስትለው አይ እንደዚያማ ከሚሆን ብሎ እንግዲህ ጥሎሽ የቤት ጥሎሽ ጥሎ አገብቷታል ማለት ነው። በቃ መኪናውም ይቀጥላል፣ ሌላውም ይቀጥላል ማለት ነው። በነገሮች ላይ ግን ምንም ቢሆን ምንም ምንም በል ምንም እንግዲህ ሰኢድ እንደ ንግስት ሱመያ የትም አታገኝም። ምን አለች በሉ? ነገ ደግሞ ችነን አይ እኔ እኮ እስከምትገባ ድረስ ነው ለካ ብሎ ዞር በይ ብሏት እንግዲህ ተመልሶ ንግስቷን ፍለጋ ወይ ደግሞ ንግስቷ ነገ የሆነ ነገር ስትለው እችን ትቶ ወደ ንግስቷ እንደሚሄድ እርግጠኛ ሆኜ እነግራችኋለሁ። እርግጠኛ ሆኜ ማለት ነው። በቃ አይቀርም፣ አይቀርም። የምሬን ነው። ብቻ ለዛሬው እንግዲህ ያው ምንም ያለ ምንም ነገር አገባኝ ስትለው እንግዲህ ይዞ መጧል ማለት ነው። እንኳን ደስ ያለ ሰኢድ። ግን ደግሞ ከዚህ በኋላ እስኪ ከሴቶቹ ቂጦውጣ ውጣ ማለት እፈልጋለሁ ማለት ነው። በዚሁ አጋጣሚ ሰላም ሰላም ለእናንተ የሆኑ ውድና የተከበራችሁ የቻናል ቤተሰቦች፣ አድማጭ ተመልካቾች፣ ውድ ኢትዮጵያውያንና ኤልትራውያን እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በያላችሁበት የዓለም ዳርቻ ብዝት ብዝት ዝት ይበልልኝ እያልኩኝ እንግዲህ ሰይድ ዛሬ ሙሽራዋን ይዞ መጧል። እንግዲህ ሙሽራዋም ደግሞ ስቅ ስቅ ብላ አልቅሳለች በሰይድ ጥሎሽ ወይ ደግሞ በሰይድ ሰርፕራይዝ ማለት ነው። እንስቅስቅ ብላ አልቀሳለች። እኔ ግን ምንም አልጣመኝም። የምሬን ነው ምላችሁ፣ ምንም አልጣመኝም ምንም ማለት ነው። ለምንድን ነው ያልጣመኝ ካላቸው እንግዲህ ሰኢድ እንደተጎዳ ወይ ደግሞ ሰኢድ በደል እንደደረሰበት ነው እየተወራ ያለው ሰሞኑን። ምክንያቱም እያችሁት አይደለም ብዙዎች ሴቶች እንኳን ያው በንግስቷ እየፈረዱ ያሉ በጣም ብዙ ሴቶች አሉ በነገራችን ላይ ስለዚህ እሷ እኛ ቪዲዮ ላይ የሚወጣውን ወይም የሚሆነውን ብቻ ነው የምናየው እንጂ ውስጡ ምን አለው ወይስ አስር አመት ሙሉ ምንስ ተሸክማ ቆይታ ነበር ምንስ ያንዳንድሽ የራስሽ ባል እንደዚህ ቢያደርግ በየሴቱ እየተከተለ በየሴቱ አንዴችን አንዴችን እያለ ቢያደርግ አንቺ ራስሽ አትቀመጭም እዚያ ጋር የምታሽቃብጡ ሰዎች ማለት ነው አትቀመጡም ወይም ደግሞ ከሱ ጋር ያ እንዲህ አይነት ባል ቢኖራችሁ ከሱ ጋር አትኖሩም አትቀጥሉም። ይሄ ግልጽ ነው፣ እና ብዙም አታሽቃብጡ ለማለት ነው። ያው ዞሮ ዞሮ ሰኢድ የሱመያ ነው። ምንም ማድረግ አይቻልም። ይሄን ደግሞ ያዙልኝ ማለት ነው። እሺ፣ እንዳትረሱ እንዳትረሱ፣ ያዙ። ምንም ቢሆን ምንም እንደ ንግስት ሱመያ አይነት ሴት የትም ስለማያገኝ ዞሮ ዞሮ እሷን እንዳረገች ታድርገኝ ማለቱ የማይቀር ነው። አሁንም እሷን መለመኑ የማይቀር ጉዳይ ነው። በቃ እውነት ስነግራችሁ ማለት ነው። ለጊዜው ግን አገብቷል። እንግዲህ መብሩክ ብለናል። እንኳን ደስ ያለ፣ መልካም ጋብቻ፣ ያው ውለዱ፣ ክበዱ። የልጆች እናት ብሏል። መቼ ወልዳ ትውለድ አትውለድ፣ ምን ትበል ምን አትበል ሳታውቅ ቀረ። ሰኢድ አረጋጋው እንዴ ያረጋጋው ማለት ነው። እና እንግዲህ ሰርፕራይዝ ያዘጋጀችዋ ወይ ደሞ የቴምር ቤቶች እንትኗ ማለት ነው፣ ስራ አስኪያጅ ነው ምንድን ነው የሚባለው? እንግዲህ እሷ ደግሞ እንደሰማችሁ ነው። እንግዲህ ልጅ ቢኖረኝ ነው ያለችው፣ እህት ቢኖረኝ። እሷ ማግባት ትፈልጋለች መሰለኝ። ምን ትመስላለች? ወይኔ በላቸው። ሴቱ ግን ጤና አጣ እንዴ ዘንድሮ? የመሬን ነው ሴቱ ጤና ጤና እያጣችሁ ነው። እኔ ምንም እየገባኝ አይደለም ማለት ነው። እና እኔ ደግሞ እግሯን ማየት ፈልጌ ነበር፣ የልጅቷን ለምንድን ነው ቁመቷ ከሰኢድ በላይ የሆነችው ብዬ። ሰኢድ አጭር ነው እንዴ? እስኪ በአካል ያያችሁ ንገሩኝ፣ ጠቁሙኝ። አጭር ነው እንዴ ቁመቱ? እና አዲሷ ሚስትስ እንዴት አያችኋት? የምር ነው በጋሌሙት እንዴት አያችኋት? ታምራለች ከሱማያ አትበልጥም። ያው ምንም ቢሆን ከሱማያ የምትበልጥ ሴት አትመጣም። በምንም በምንም በምንም በጸባይ፣ በስነ ምግባር፣ በሁለ ነገር ነገሯ ከሱ በላይ ከንግስት ሱማያ በላይ የምትሆን ሴት መቼም አትመጣም ማለት ነው። ብቻ እንግዲህ ልጅቷ እያለቀሰችም ምን እያለችም እየተደሰተችም ግራ ተጋብታ እንግዲህ ያው እስኪ ሰርግ ይሰረጋል ወይ አይሰረግም ወይ ወይስ እንዲሁ በሰርፕራይዝ ወደ ቤቱ ይዞ ይገባል ወይ፣ ሰይድ የምናይ ይሆናል ማለት ነው። ነገ ምን ሊሆን ይችላል? ነገ ሱመያ፣ ነገ እንግዲህ እስኪ፣ ወንድ ነህ ቤት ይዘሃት ትገባለህ፣ እናያለን ብላ እንደምትመጣ ተስፋ አለኝ። አካኪ ዘራፍ እንደምትል ማለት ነው። ምን ሁና እሳት ጎርሳ እሳት ለብሳ እንደምትመጣ እንግዲህ አብረን የምናይነው የምንሆነው ምን እንደምታደርግ ማለት ነው። ንግስቷ አብረን እናያለን ውዶችዬ። ያው ማለት ምንም አልልም። እንግዲህ ሰኢድ ያጽናል። እስኪ በዚች ያጽና ነው ማለት የምፈልገው ሰኢድ። ሌላ ምንም ማለት አልፈልግም በዚች ያጽና። የምሬ ነው እንደ እስኪ ሌሎች እዚያችም እዚያችን እዚያችም መወተፍህን አቁም ማለት ነው። በቃ ለንግስቷም ሞራል፣ ለሌሎችም ሴቶች ሞራል ማለት ነው። እንደ ወንዶችን ሁሉ አሰደብካቸው እኮ ሰይድ ሶ ይሄ ነው ማለት የምፈልገው ቤተሰብ ሰብ። በተረፈ ወዳችኋለሁ። ሰላም ለሀገራችን ሰላም ለኢትዮጵያ ሰላም ለሕዝቦቿ ሁሉ ይሁን እያልኩ ሰናበታችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ባይ ባይ።